ን በወጣይጠካላሆ ይ ጀየዘወንትርጌፍ ጀየማይ እናመሰግናለን። በወታ ጠካል ሰሙ ምእመናን ዛሬ የመጣሁበት ትልቁ ምክንያት አብይ አህመድ

ሁላችንም ሰምተናል፣ የኢራንና የእስራኤል ጦርነትን ዓለም ሁሉ ጉጉት ትብሎበት በቃ እዛ። የእኛ ጦርነትማ ማን ሰምቶት ማናይቶት? አማራ ክልል ላይ የሚደረገውን ጦርነትማ ቴሌግራም ላይ ፎቶ እየፖሰቱ ያረዱናል እንጂ ምንም የምናውቀው የለም። አሎልህ አሁን አብይ አህመድ ዓለም እንዲያለ ፊቷን ወደ እስራኤልና ወደ ኢራን አድርጋለች። እኛ ደግሞ ወደ ሻቢያ እንገባለን ብሎ ጦርነቱን አፋር ክልል ድረስ አንጥቶ እነ ደብረጽዮን ደግሞ ተነጋግረው ጦሩን ይዘው ወደፊት ገስግሰው ወላሂ እውነት ነው። ወላሂ ሰሞኑን የሚንባረቅ ጦርነት አለ። አብይ አህመድ ሽፋን ነው የሚፈልገው። አሁን ዓለም እንዲያለ የዓለም ጦርነት ነው። ሚሳኤል ነው፣ ይኩሬል ነው፣ ድሮን ነው፣ ጀት ነው፣ መድፍ ነው። እንዲግና ይሄ ተምዘግዛጊ እንትንዋ ኢሳያስ እና አብይ አህመድ አመድ ቢዋጡ ማንም ዞር ብሎ ያያቸው። ምክንያቱም አሁን ኢንጆይንግ ዘዋር ወርልንግ ይሉታል። የዓለም ጦርነት ሊጀምር ነው በኢራንና በእስራኤል። እስራኤል በጀት ተነስታ ኢራንን ትቀጠቅጣለች። ኢራን ደግሞ ተነስታ በቶንጫ ፊት ሮኬት ሚሳይል ታነዲያቸዋለች። አልጀዚራ እና ቢቢሲ ቀጥታ ቀጥታ ስርጭት ሃዛ ሙባሸር ወሰጠል ቴላቢብ ብሎ ያመጡታል። አልጀዚራ ማ ቴሌቪዥን ከፍቸ ሳይ ቴሌቪዥኑ በአራት በአምስት ቦታ ክፍልፍል ብሏል። ሃዛ ሙባሸር አልተላቢብ ሃዛ ወሰጥ እስራኤል ሀዛ ወሰጥ ጆርዲያን እያሉ ያመጡታል። ትንሽ እየጠበቅ እንግዲህ ሲምዘገዝግ ታዋል። ዲብልቆስ ዲብልቆስ እንከባበር አልተቻሉም። ዓለም ተናውጣለች። ዓለም ተናግታለች። አብይ ደሞ ይሄንን ተገን በማድረግ ሁለቱን ትግሬ ያጠፋለሁ ብሎ ተነስቶ አባሉ ወስሉ ጭንቅ ጭንቅላቱን ይሄ የትግሪ ወታደር እንግዲህ ምህረት የለውም። ታውቧል እንግዲህ ደብረ ብርሃን ደርሰህ ተመለስ የሚል አሜሪካዊ የለም። አሜሪካ በእስራኤል ጦርነት እናቴ ተሸብራለች። አሁን እንዲህ ነው የሚሉ አሜሪካ፣ እኔ ተስራኤል ጎን ነኝ፣ ማንንም አልሰማም፣ እርዳታም መሳጥ አለው ፈንጁንም፣ ጀቱንም እንግዲህ ወደ እስራኤል የነዳሁት ነው ብላለች። ተመወከል ኢራን ደግሞ ብቻዬን ወላሂ አለቃችሁም አለ፣ እጠ እጠፈጠፋችሁ እኛ ኢትዮጵያን ግን ዓለም አቀፍ ፖለቲካ እንዴት እንደሚያስጠላብን ድድቦች እኮ ነን ላይ እና እንግዲህ እንዲህ የምታዩት ነው። እስራኤል እስራኤል የጁሽ ሀገር፣ እጄን አልሰጥም ለኢራን። ኢራን ደግሞ እኔ ለጁሽ እጄን አልሰጥም። አፈር እየተባሉ ነው አሁን ዲሞ ቻይናም እንደገና ዲሞ ራሻም ሊቀላቀሉት ነው። ጅቦ ተማንጎንንህ ጎንን የምደግፈው ታላችሁኝ እኔ ዛሬም ነገም ተትቤ ሌፍ ጎን ነኝ እኔ ፈለስጤን ነው እስራኤል ነው ኢራን ነው እኔ ምን አገባኝ። እኔ እንግዲህ ድጋፌን የምሰጠው ሁሌም ዛሬም ነገም ለህዋሰ ነው ለትቤል ሌፍ ነው። እንደገና ደግሞ ይሄ ቲዲኤፍ የሚሉት ወታደር አለህ። አሁን እሳት የላሰ ሰሞኑን ስልጠና ላይ ሲወስድ ነበር በእነ ምግበኝ ኮማንዱንሽ፣ አክሮባትንሽ እክሪ እንዲህ ሰልጥኗል። አሁን ታያዋለህ ጦርነቱን ለመጀመር አብይ አህመድ ወቅቱ አሁን ነው። አሁን አለም እየተበጠበጠች እና እየተናጠች ስለሆነ እኔ የኤርትራን ወር ማንም አይነካኝም ብሎ ሊጀምር አስቡ። ታዋላ ላይ ትግሬዎች ደግሞ ታንተ ጎና እንሰለፍም አሉት። አማራ ደግሞ ግማሹ አለንልህ ተባዴን ጎንንን አማራ ብልጥግና ጎንንን ብለው እነዚህ እድሜያቸው ገፋ ገፋ ያሉ ምልሻዎች ናቸው አሉ አብይ አህመድ ጎን ቁሟል። ደግሞ እነዛ ፈርጠም ፈርጠም ያሉ ወጣቶች ፖለቲካው የገባቸው አማራዎች ስልጣኑ

እንዲሁም አባቱን ወዲህ አሰብ ነው የሚያዘምተው። አሰብ ተዘመትክ ደግሞ የኢሳያስ ጦር ታቅባለ የኢሳያስ ጦር እንዲሁ ስንት ዓመት ሙሉ ምሽግ ውስጥ የነበረ ጦር ነው። ተምሽግ ወጥቶ የማያውቅ ጦር ነው። ለሰላሳ ዓመት ሙሉ ጉድጓድ ውስጥ የኖረ ነው። አይ ተጉድጓድ የወጣ ቀን ቫምፓይር ነው የሚሆነው። አላያችሁም? ምንድ የትግራይ ክልል የኤርትራ ወታደር ገብቷሉ፣ ማንጎ የሚለውን ቅባት በዲያቦ ልጉስ አርጎ ሲበላ ምንም አያውቅም። መገባችሁ አይደል? ሆረር ነው። ይቅምሃል ይቅምሃል፣ ወላሂ ቀም ነው የሚያደርገ እና አንዳንድ ሰዎች አሁን ደግሞ ዓለምን እንዳለ ተሰማህ አብይ አህመድ ይዋየ እኛ ለሌሎች ሀገሮች መሳሪያ አንሸጥም። አሁን መሳሪያ የምናከማችበት ነው እንጂ የምንሸጥበት ጊዜ አይደለም። አብይ ብለው ፊቱን ባለ ቆጥበህ ተዋጋ ብለው አለም አሸሹት። ወላሂ አብይ አህመድ አሁን ትወርክም አልሸጥም ብላለች፣ የዓለም ጦርነት ስለሚነሳ ለመከል አሁን፣ እንዲ ምን ሆናችሁ ኢራን እንኳን አሉ በቀዲም ሁለት መቶ ነው አሉ ሮኬት አከታትላ ከተኮሰች በኋላ ቆይ ቆይ ቆይ ቆይ፣ ይሄ ነገር ጦርነቱ ስለሚረዝም በቀን አስር ላርገው ብላ የኢትዮጵያ ፖለቲካ ስናስጠላ ግን፣ ስለ ዓለም ፖለቲካ ስናራ አከታተላ በፊት ሁለት መቶ ስትልክ የነበረውን አሁን ካልኩሌሽን አርጋ ወደ አስር ዝቅ አድርገዋለች አሉ። ደግሞ ዛሬ ሀያን የላከችዋሉ ተመልከቱ። ቁጠባ ነው እና በዚህ ዓለም ቁጠባ በምታረግበት ሰዓት ለአብይ አህመድ እንዲህ መሳሪያ የሚሸጠው ሁለተኛ ነገር ደግሞ አብይ አህመድ በቂ መሳሪያ አለህ ተብለህ ነበር። ተዚህ በፊት ሳይመስልህ ቀርቶ የኤርትራን ወታደር ጋብዘህ ኤርትራውያን አምስት ሀገር የሚያስታጥቅ መሳሪያ ተኢትዮጵያ ብቻ ተቀብለናል ዘርፈናል ብለው በኢቢኤስ ያስተላለፉት መልእክትስ ዓለም እንዲያለ ቦታ ትጥቅ ሴቭ በሚያደርግበት የዓለም ጦርነት ይነሳል። እኛ ለማንም እንዲ ማንም ሰው መሳሪያ ተጠቋሽ አንሸጥም አሉ። እየሰሩ አሉ መካዜን ውስጥ እንዲህ የዓለም ጦርነት ሊፈነዲያ ነው። አብይ አህመድ ያሁን ቢዞር ቢዞር ቢዞር የሚሸጠለት አጣ። እንግዲህ በቅዲም ለት አብይ አህመድ የብልጽግና አባላቶች እነ ብርሃኑ ጁላ ተሰብስበው ጎራዴ፣ ሜንጫ እንዲሰራልን ብለዋል። ምክንያቱም በጎራዴ ነው የምንጨፋጨፍ እና ከቻይና ሶስት ኮንቲነር ጎራዴ ኢትዮጵያ ላይ እንደተራገፈ። አዎ፣ መሳሪያ የለም፣ ወላሂ የተተኳሽ የለም። ፋኖ ራሱ አሉ እንዲህ እንዲሁ፣ እናቴ ቅቤ የጠገበ ሽመል ይዞ ነው አሉ። በቃ ሰፈር ለሰፈር አሁን ተግሪበሽ እንዲ ኮሪያ ኮሪያ ማሪ እንዲናሽ ስብሃናልና ሀጠፍተሻል እና አላችሁ ይህን ቅቤ የቀባውን ሽመል ይዞ አማራ ራሱ ሰፈር ለሰፈር እየተንጎባለለ ነው። እንዲሁ በዚህ አንድ ወታደር ልፍ ሲል ውሃ ነው የሚያረጉት ላይ በዱላ የኢትዮጵያ ወታደር አማረው። በተለይ ራያ የሚባለው ደግሞ የቀጋ የአጋም ዱላ ሽመል ሽመል ነው የሚባለው ዱላ ነው ነው የኢትዮጵያ ወታደር ሰራዊት አንድ ሰላሳ ጥይት ይሰጠዋል። ከሰላሳው ጥይት በኋላ ደግሞ ገጀራ ይዞ ይሄዳል። አሁን አሁን እኛ አሁን እንዲህ ዲሮ ነው፣ ዓለም አይሸጥም አሁን ዓለም መሳሪያ ለማንኛውም የዓለም ጦርነት ሊነሳ ነው። አሁን ጎራዴ ይዘ ነው ይሄ እኛ ምንድን ነበር የሚባለው ሜንጫ፣ ጀዋር መሀመድ ሜንጫ ለእያንዳንድ ወታደር ሚንጫ ይሸጠዋል። በቃ ፈረስን የቀረው እንግዲህ ትግ አሁን ነዲያጅም ስለማይገባ በቅሎ በቅሎ ፈረስ ምናምን አሁን እንዲህ ነው።

ምን ኢትዮጵያ ነው ዓለም እንዲያለ እርስ በርስ መቀኛኩ ላ እንደ እስራኤል እስራኤል አንድ ሚሊዮን ዶላር ያለውም አንድ ብር ዶላር አንድ ዶላር ያለውም አሉ እኩል ነው። አሁን እኔ አንድ ዶላር ይኑረኝ ሀሳቤ ትልቅ ከሆነ ብዙ ሚሊዮን ላለው እስራኤላዊ ሀሳቤን አጋረዋለሁ። ከዛ ሀሳቤን እሱ በገንዘቡ አርጎ ሽጦ ለውጦ፣ እናቴ ዋሃናን ጣኔ ቆንጆ ለውጦ ከዛ የሀሳቤን ትርፍ ይሰጠኛል። አይሸውዴኝ እስራኤላዊ ነኛ ትብብራቸው ይለያላሉ። ግሩፕ አላቸው እስራኤላውያን። ግሩፕ አንድ ሚሊዮንም አንድ ብርም ያለው አንድ ላይ ግሩፕ አለ። ሀሳቡን ያመጣል፣ ሀሳቡ ይሸጣል። ሀሳቡ ተሽጦ ትርፉን፣ የሀሳብ ትርፍ ይሰጣሉ። እስራኤሎች ይተጋገዛሉ፣ አንዲ ናቸው። ይሄ እኮ ነው ዓለምን ያናወጣት እኮ። ለዚሁ እስራኤላውያን ፈልገው ነው የሚያመጡ። ከጎንዴር ጎንዴር ተመልከቱ፣ ጎንዴር ገብተው ይሄ ምንድን ነበር የሚባለው ጎንደር ውስጥ አሉ እዚህ ፈላሻዎች ሀገር አሉ ፈልገው ባያለ በአውሮፕላን ጭነው ጭ ታየመን እኛ ኢትዮጵያን ከሀገር ሊያባሩን አንዴ በሶማሊያ አሯሩጥናል ወደ ልንመጣ በባህር አቋርጠን አንዴ ደግሞ በጅቡቲ ሁሉ ህዝብ እኮ ነው የሚያባርር እናውጣልኝ ከሀገሬ ታአዲስ አበባ ታልወጣልኝ ያደመልክት አንተ መጤናት አዲስ አበባ እውጣልኝ ይላል። እነሱ ተየመን እስራኤላውያንን እንዲሁ ታለም ስብስብ አድርጎ አምጥተው አሉ አገራቸው ላይ እንዲህ እንዲህ ላረገፏቸው። አንድ እስራኤሎች ትብብራቸው ደስ ይላል። በቃ የምቀኝነት ምናምን የለባቸው። አንዱ አንዱን ሲያግዝ ነው፣ ከፍ በል ነው ወንድሜ። አበሻ ደግሞ እግርህን ለመጥለፍ ነው፣ በቃ እግርህን ለመጥለፍ ነው። ገባውል እና አሁን የዓለም ጦርነት ተለኩሷል። እስኪ ኮቢሊንክ ሸርት ታብታብ አርጉ ላለህ ብላችሁ እንዲህ ፎ የዓለም ፖለቲካ እየተነተንኩላችሁ ሁላችሁ የማይደል እንዲህ መሮቼ ውዶች ዋ እንዲ ሀቢባ ሆንኩባችሁ እንዲ እንዲ ጌቾ ጌቾ ታላቅ ሰው፣ ይሄ አርቲስትም ተወዛዋዥ ነው። እግዚአብሔርን ጌቾ ይባላል፣ ኃይለኛ ተወዛዋዥ ነው። እና ወደ ፖለቲካው ዘመለስላችሁ እንግዲህ ወላሂ ላዚም ኢትዮጵያ ውስጥ መሳሪያ የሚባል አይገባል አሁን በላይ የምንጫረሰው በጎራዴ ነው፣ በጎራዴ ነው። አሁን እንዲሁ የባህር በር ተከፈታለን፣ መሳሪያ እናስገባለን? የለም ዓለም ሁሉ አሁን መሳሪያውን ለራሱ እያጠራቀመ ነው። ያሚመጡብኛል ነው፣ ያሚበሉኛል ነው፣ ያሚደፍሩኛል ነው። መሳሪያ የሚሸጥ የለም፣ አንድ ቃህ የሚሸጥ የለም። ሰው አሉ ጉጉትዬ፣ በዚህ ሰዓት ምናበጭ? አንቺ አንቺ ፍርጎ። እናላችሁ አሁን ጦርነታችን የሚሆነው በክትክታ ነው በሽመል ነው። እንዲህ በጦርነት ሆኑ እንዲ እንደ ድሮ ድሮ ምናምን የለም ቴክኖሎጂ የሚሉት ነገር ነበር አንጁ ላይ የለም። አሁን ሜንጫ ሶስት ኮንቲነር ከቻይና አስጭኖ መጥተዋል። ለምንድን ነው ሲባል ለልማት ነው፣ ባህር ዛፍ ለመመንጠሪያ ነው ብሎ አስገብተዋል። እያንዳንዱ ወታደር ገጀራውን ታጥቆ እናቴ ቁጠባ ነው አሉ። አሁን ኢትዮጵያውያን ባህር የምታስመልሱት እንዳያቶቻችሁ በገጀራ ነው እንዲህ አድዋ ድል ባህርን በገጀራ ታስመልሳት ሆን እንጂ ተተኳሽ የለ እንዲ ተተኳሽ እጥረት ባለበት አማራ ክልል ላይ የሚማረከው ወታደር እጅ ሰጥቶ ጥይቱን ከሰጠ አናቱን ነው የሚያበሩለት። መንግስቶች መጀመሪያ እንኳን ተረፍክ የለም። ፋኖ ይዞ ለቀቀ መሳሪያውን የታረክ ነው ጥያቄ አሁን እኮ እንደዚ ፋኖ ከመማረኩ በፊት መሳሪያችሁን ቀበሩ እየተባሉ ቀብራችሁ ደግሞ ምልክት አርጉበት። ይሄ እንደ ተኳሽ የለም ፍሬንዶቹ። የኢትዮጵያ መሳሪያ ቅድም ቴሌግራም ላይ እያየሁ ማለት ነው፣ የአማራ ፋኖ ተማረከ ብለው ጓንዴ ታቆታላችሁ። የቁመህ ጠብቀኝ አንድ እያስገባህ አንድ የምተኩስበት ከዛ ደግሞ ትልቅ ባልዲ ውስጥ ደግሞ ጫፉን ሻርገ ታቀዘቅዘውና እንዲገና አንድ ያስገብተ አንድ የምተኩስበት ይህ አማራው የትድብ ብቆት ነበር። ብርሃኑ ጁላና ግብረአበሮቹ የተማረኩትን ፋኖ ይሄ መሳሪያ የአያቶቻችሁና የአባታችሁ ነው። እኛ ያመጣ ነው። ጥቁር ክላሽ የት አለ? አምጡ። እንዲህ ነው። እኛ መሳሪያችንን እንግዲህ የለንም ሲሉ አሉ ተኤርትራ ጋ ልንዋጋ ስለሆነ እያንዳንድሽ ቤትሽ ላይ ያለውን መሳሪያ እንጂ የለም አይገኝም። አማራው እናቴ መሳሪያውን ቀብሮ ቀብሮ ይዟል። እያስጨረሳችሁ ነው መንግስት፣ እየጨረስክ ነው። መግዛትማችንም አሁን ምንም ዶላር ቢፈስል ብታገኝ አሁን የዓለም ጦርነት ሊነሳ ነው ተብሎ እያንዳንዱ ሀገር ማዕቀብ አድርጓል። መሳሪያ ላንሸጥ እስኪ ራሻ ውስጥ አሁን ራሻ ናት መሳሪያ እንዲጉድ የምሸጠው ሂድ እስኪ ጠይቅ። ብላክ ማርኬት ውስጥ ራሱ ጠፍቷል መሳሪያ እያለም ወላሂ የለም መሳሪያ አብይ አህመድ ኤርትራ ለመውረር ከአማራ ገበሬ ቤት ለቤት እየፈተሽክ መሳሪያ መሰብሰብ ጀምራል፣ ሰምተናል። እሱም አይሳካም፣ ልጆቻቸው ይዘውት ወጥተዋል። ጫጋ ዶክተር ይወዳ ማና ትቻልክ ማን ትመስላለች? እያተዝዲ ማንን መስላት አየች። እና ፍሬንዶች ጀሮሶቻችን የጦርነት እንግዲህ ወላ አሁን ሊፈነዳ ነው የኤርትራና የኢትዮጵያ ጦርነት።

ዝንቦዬ ደግሞ ማናት? ዝንቦዬ ማናት? ዝ ዝንቦዬ ማናት? እናንተ ሰች በረሮዬን አውቃታሉ ዝንቦዬን አውቃታሉ ማናት ደግሞ አሁን ተወድ የፖለቲካ ሊድበት ዓለም አቀፍ ፖለቲካ ነኝ እና እናንተ ሰዎች አሁን የዓለም ውጥረት አብይ አህመድን እይታ ውስጥ ስለማያስገባው ኤርትራን ለመውረል እየተንቀሳቀሰ ነው። እንግዲህ ደግሞ ትግራይም ላይም አሁን ያለው ነገር ትንሽ ከፋ ብሏል፣ ወላ ከፋ ብሏል። የቲዲኤፍ ወታደሮች ለሶስት ወራት ትልቅ ስልጠና ሲወስዱ ነበር። ምን እንዲሆን አናውቅም። ሴራ ነው ተብሏል። እንግዲህ ደብረጽዮን መጀመሪያ ዲብረ ብርሃን ዲርሶ ያስመለሱት አሜሪካኖች ናቸው። አሁን ግን አሜሪካ በኢራን ትወጥራለች። ቀይ ባህር ላይ እያሰማራቻቸው አራት መርከቦች አሁን ተመቱ። አሁን ወደ ደግሞ እያለች ላይ ነች። አሁን አይደለም ዲብረ ብርሃን ኬንያ ቢገባ ቲዲፍ ራሱ ጠያቄ የለ ደግሞ እንደሚገባ እርግጠኛ ነኝ። አሁን ደግሞ የመሳሪያ ጥረት ስላለ

ሙስጠፊ ያወቃችሁት እሱ ኢትዮጵያ ብር የላትም መሳሪያም የላትም። ሙስጠፊ ራሱ ወላ የሱ መሪው አብይ ላይ ስድብ ጀመረ፣ ስድብ አብይን መሳደብ ጀመረ። አብይ አልቆለት፣ በቃ አልቆለት። በተለይ እነዚህ ሁለት ትግሬ ከተጣመዱ በኋላ ሰው ተፈረክርኳል። የብልጽግና አባላቶች መቀዘን ጀምረዋል።

አጤ አትቢዮዊ አንጋላ ሁለቱ ትግሬ እየመጡልህ ነው። አማራ ስማ እንዴ በፊቱ ጋላ እኮ በትገባ ነግረናል። አሁን ሁለቱ ትግሬ ሲመጡ ዝም ብላችሁ አሳልፏቸው። ከዛ ነው ፖለቲካ መንዘር አይወጣም። እነዚህ ቅማላም ትግሬዎች እየመጡ ነው። ሁለቱም ቅማል በሊት ናቸው። እነዚህ አቅማዲያ ሁላ የሚለወጥ ነገር የለም። ከወጣው አባቲ ምንላ ትግሬን ሰደብከው፣ ወረሞን ሰደብከው። ወላ ሸይ ወላ ማፊ ቀይር አዛ ኩል ሙሽኪላ